የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል። ሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። አብዛኛው የሀገራችን አካባቢዎች ሰላምና ጸጥታ የተረጋገጠባቸው ናቸው። እነዚህ ውስን የሰላምና ጸጥታ ችግር ያለባቸው አካባቢዎችንም ወደ ተረጋጋና ሰላማዊ ሁኔታ ለመቀየር ሰፊ ስራ ነው ሲሰራ የቆየው። ይሄ በመንግስት መዋቅር በጸጥታ ኃይሉ ጥረት ብቻ ሳይሆን ህዝቡም የድርሻውን እንዲወጣ በማድረግ መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ፣ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውም በሰላማዊ መንገድ በዴሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል። የምግብ ሉዓላዊነትን ማረጋገጥ ነው። እንግዲህ እንደሚታወቀው ሀገራችን በምግብ ራሷን በሚገባ ያልቻለችበት ሁኔታ ነበረ። የምግብ ሉዓላዊነታችን ባለማረጋገጣችን ሉዓላዊነታችን በተለያየ መልኩ ሲሸራረፍ ቆይቷል። ይህንን ለአንዴና ለመጨረሻ ጊዜ መሻገር አለብን ብሎ ነው ብልጽግና የተነሳው። ይህንን አጀንዳ አድርጎ ለህዝቡ ካቀረበ በኋላም ህዝቡ በዩንታ ተቀብሎታል። የድርሻውን ለመወጣትም ዝግጁ መሆኑን አረጋግጧል። ስለዚህ ከዚህ ጋር በተያያዘ በተለይ ሰብአዊ ድጋፍም በራስ አቅም ለማቅረብ ሰፊ ስራ ነው የተሰራው። ወደዚህ ስራ ሲገባ የመጀመሪያው ተግባር የነበረው መግባባት ነው። ከአመራሩ ከህዝቡ ጋር በጉዳዩ ላይ በአጀንዳው ላይ መግባባት፣ ሁሉም የድርሻውን እንዲወጣ የሚያደርግ ሁኔታ መፍጠር ነው። የመግባባት መራፉ በጥሩ ሁኔታ ተፈጽሟል። ያም የአስተሳሰብ ለውጥ አምጥቷል። በዚህም ከዚህ ቀደም ከግንዛቤ ጥረት የተነሳ በተለያየ የድጋፍ ማዕቀፍ ታቅፈው ሲረዱ የነበሩ ዜጎች ከዛሬ ጀምሮ ራሳችን እንችለን፣ የራሳችን ገቢ ማመንጫት እንችላለን፣ መረዳት የለብንም፣ ተገቢ አይደለም የሚል አቋም ይዘው ከተረጂዎች ሊስት የወጡበት ሁኔታ ተፈጥሯል። በተሰራው የማጥራት ስራም በርካታ እርዳታ ማይገባቸው ዜጎች ከዚህ ቀደም ግን እርዳታ ያገኙ የነበሩ እንዲጠሩ ተደርጓል። ከዛም በተጨማሪ እንግዲህ ባደጉት ሀገራት ጭምር ተረጂን ዜሮ ማድረግ አይቻልም። በእድሜ መግፋት፣ በጤንነት በልዩ ልዩ ምክንያቶች የራሳቸውን ስራ ሰርተው የራሳቸውን ገቢ ማመንጨት ማይችሉ ዜጎች ይኖራሉ። ልዩነቱ ሌሎች የበለጸጉ ሀገራት ተረጂ ቢኖርም በራሳቸው ነው ለዛ ተረጂ የሚያስፈልገውን እርዳታ የሚያቀርቡት። እኛም ወደዛ መሸጋገር አለብን ብለን ነው የወሰን ነው። ከዛም አልፎ የራሳቸውን ዜጋ እርዳታ ለሚገባው እርዳታ ከማድረግ አልፎ ሌላውን የሚረዱበት ሁኔታ አለ። ስለዚህ እንደ ሀገር ከልመና ከተረዥነት ተላቀን ሰብአዊ ድጋፍም በራሳችን ማቅረብ የምንችልበት ሁኔታ መፍጠር አለብን። ከዛም አልፈን በቀጣይ ሌሎችንም ወደ መርዳት መሸጋገር አለብን ብሎ ነው ብልጽግና አቅጣጫ ያስቀመጠው። በዛ መሰረት ሲሰራ ቆይቷል። በተሰራው ስራ የተረጂዎች ብዛት በ2013 የዕለት ደራሽ ምግብ ፈላጊዎች ወይም ሰብአዊ ድጋፍ በምግብ መልክ የሚቀርብላቸው 27 ሚሊዮን ከነበሩበት በአሁኑ ወቅት ወደ 3 ሚሊዮን ገደማ እንዲወርድ ተደርጓል። ለዚህ ውጤት መመዝገብ አንደኛ አስተሳሰብ የመጣው ለውጥ በርካቶች ራሳቸውን ችለው ከተረጅነት እንዲወጡ አድርጓል። በተሰራው የማጥራት ስራ የማይገባቸው አካላትን የማጥራት ስራ በመሰራቱ፣ እንደዚሁም ተረጂዎችን ከተለያዩ የልማት ኢኒሽቲቮች ጋር በማስተሳሰር ተጠቃሚ እንዲሆኑ በመደረጉና በዚህም ጥሪት አፍርተው ራሳቸውን ችለው የወጡበት ሁኔታ በመኖሩ፣ በተለያዩ ምክንያቶች ተፈናቅለው የነበሩ ዜጎችም በርካቶች ወደ ቀያቸው የተመለሰበት ሁኔታ በመፈጠሩ በነዚህ ድምር ውጤት የተረጂ ቁጥር በከፍተኛ ደረጃ ቀንሷል። ቀሪውንም ለማሸጋገር መሸጋገር ማይችለውን ደግሞ በራሳችን በቀጣይነት ለመደገፍ የሚያስችል ሁኔታ መፍጠር አለብን ብለን እየሰራን ነው። ከዚህ አንጻር ትልቅ ለውጥ መጥቷል። በተለይ ሰብአዊ ድጋፍን በራስ አቅም ከማቅረብ አኳያ በቂ ፈንድ ማሰባሰብ መቻል አለብን፣ መያዝ አለብን። እንደዚሁም የሚያስፈልገውን እርዳታ በራሳችን አምርተን አከማችተን መያዝ ይኖርብናል። ስለዚህ ምርት የማምረት እና የማከማቸት የማከማቻ መጋዘኖችን የማዘጋጀት ስራ መሰራት አለበት። አደጋ የሚገጥም ከሆነ ሰብአዊ ድጋፍ የሚያስፈልግ ከሆነም በወቅቱ ተገቢውን ምላሽ ለመስጠት ፈንድ አቋቁመን በአግባቡ መያዝ አለብን የሚለው ነው። ስለዚህ ይሄ ተጠናክሮ እንዲፈጸም ነው አቅጣጫ ተቀመጠው። ሌላው በኢኮኖሚ ትኩረት የተሰጠው የስራ እድል ፈጠራ ነው። ሀገራችን የወጣት ሀገር ነች። በርካቶች ትምህርታቸውን ከሁለተኛ ደረጃ ትምህርት ቤትም ሆነ ከከፍተኛ ትምህርት ተቋማት ተመርቀው ይወጣሉ። ስለዚህ እነዚህን ካሉት የስራ እድሎች ተጠቃሚ እያደረጉ መሄድ ይጠይቃል። ስለሆነም በየደረጃው ትኩረት ተሰቶት የሚሰራ ስራ ነው። በመጀመሪያው ሩብ ዓመት በተሰራው ስራ 682528 ለሚሆኑ ዜጎች ቋሚ የስራ እድል መፍጠር ተችሏል። ይሄ ስራ በቀጣይም ተጠናክሮ ይቀጥላል። ወጣቶችም በየአካባቢያቸው ካሉ የስራ እድሎች ተጠቃሚ መሆን መቻል አለባቸው። ስራን ሳይንቁ ካለው እድል ተጠቅመው ሀገራቸውን በጉልበታቸውም፣ በእውቀታቸውም በሚችሉት ሁሉ ማገዝ ይኖርባቸዋል። በመንግስት በኩልም አስፈላጊውን ለማመቻቸት ጥረት የሚደረግ ይሆናል። ሌላው በኢኮኖሚ ትኩረት የተሰጠው ዝቅተኛ ገቢ ላላቸው ዜጎች በተለያየ መልክ ድጋፍ ማድረግ ነው። ይሄ በመንግስት ደረጃ የሚደረጉት ድጋፎች፣ ድጎማዎች ያካትታል። ለምሳሌ ነዳጅ ስትራቴጂክ የሆነ ኮሚዲቲ በመሆኑ በአጠቃላይ የኑሮ ውድነትን ለማቃለልም ትልቅ አስተዋጽኦ የሚያበረክት በመሆኑ መንግስት ከፍተኛ ወጪ አውጥቶ ይዶግማል። ስለዚህ ይሄ ለተጠቃሚው በተገቢው መንገድ እንዲደርስ ማድረግ ያስፈልጋል። ድጋፉን መንግስት አጠናክሮ ቀጥሏል። ሌላው ከቤት አኳያ ነው። በተለይ ዝቅተኛ ገቢ ያላቸው ዜጎች መደገፍ አለብን ያልነው ስለዚህ ቤታቸውን መጠገን ማይችሉ እንዲጠገንላቸው፣ ቤት የሌላቸው አቅመ ደካሞች ደግሞ ቤት እንዲኖራቸው ማድረግ አለብን ብለን በሰራ ነው በመጀመሪያው ሩብ ዓመት ብቻ ከ160 ሺህ በላይ የሚሆኑ ቤቶች ዝቅተኛ ገቢ ላላቸው ዜጎች ተሰርቶ ወይም ተጠግኖ ተሰጥቷል ማለት ነው። ይሄ በብር ሲሰላ 39.56 ቢሊዮን ብር ያወጣል ማለት ነው። ስለዚህ በአዲስም የተገነቡ አሉ የተጠገኑም አሉ እና ይሄ ትልቅ ስኬት ነው ብለን ነው የምንወስደው። በቀጣይም ይሄ ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ሌላው ዝቅተኛ ገቢ ያላቸውን ዜጎች ከመደገፍ አኳያ ትኩረት የሚሰጠው ምገባ ነው። በተለይ ተማሪዎች ምገባ እሱም ተጠናክሮ ቀጥሏል። እንደዚሁም የትምህርት ቁሳቁስን በቤተሰባቸው ማሟላት ማይችሉ ተማሪዎችም እንደዚሁ የትምህርት ቁሳቁስ እንዲያገኙ የተደረገው በዚህ ማዕቀፍ ከአንድ ሚሊየን በላይ ተማሪዎች ተጠቃሚ ሆኗል። የተደረገላቸው የትምህርት ቁሳቁስ በገንዘብ ሲተመን ከሰባት ነጥብ ሶስት ሰባት ቢሊዮን ብር በላይ እንደሆነ ነው የታየው። ስለዚህ እነዚህን በቀጣይ አጠናክሮ መቀጠል ያስፈልጋል በሚል ነው ስራ አስፈጻሚው አቅጣጫ ያስቀመጠው። ሌላ ውይይት የተደረገው ከመልካም አስተዳደር አኳያ ነው። በተለይም የመንግስት ተቋማት አገልግሎት አሰጣጥን ቀልጣፋና ውጤታማ ለማድረግና በዚህም ብልሹ አሰራሮችን ለመቀነስ የተገልጋይ እርካታን ለማሳደግ ስራ መስራት አለብን የሚል አቋም ተይዞ በትኩረት ሲሰራ ቆይቷል። በተለይ ከአገልግሎት አሰጣት ጋር በተያያዘ ያለውን ችግር በዘላቂነት ለመፍታት ወሳኙ ጉዳይ ቴክኖሎጂን በመጠቀም ከሰው ንክኪ ነፃ የሆኑ ዜጋው የሚጠበቅበትን ካሟላ በአጭር ጊዜ አስፈላጊውን አገልግሎት ማግኘት እንዲችል የሚረዱ አሰራሮች መዘርጋት አለባቸው። መሰረተ ልማቱም ከዛ አንጻር ለምቶ ዝግጁ መሆን አለበት ነው። ከዚህ አንጻር መሶብ የአንድ ማዕከል አገልግሎት መገንባት አለበት በሚል አቅጣጫ ተቀምጦ በፌደራል ደረጃ ከተሰራው የመሶብ አንድ ማዕከል አገልግሎት ተጀምሮ በመቀጠል ወደ ሁሉም ክልሎች እንዲሰፋ ነው አቅጣጫ የተቀመጠው። በዚህ መሰረት እስካሁን 16 የመሶብ አንድ ማዕከል አገልግሎት መስጫ ማዕከላት ተገንብተው አገልግሎት እየሰጡ ይገኛሉ። በእነዚህ ማዕከላት በርካታ ተቋሞች ገብተው በመቶዎች የሚቆጠሩ አገልግሎቶች በማዕከላቱ እንዲሰጡ ተደርጓል። በነዚህ ማዕከላት አገልግሎት ያገኙ ዜጎች ስለ አገልግሎቱ ሲጠየቁ እና ሳይንሳዊ በሆነ መልኩ ያ ሲተነተን ተገልጋይ እርካታው ከ95 በላይ ነው የሆነው። ስለዚህ ይሄ ጉዳይ በተለመሶ በአንድ ማዕከል አገልግሎትን ማስፋፋት የአገልግሎት አሰጣት ችግርን በዘላቂነት ከመፍታት አኳያ ብልሹ አሰራርን ከማስቀረት አኳያ የተገልጋይ እርካታን ከማረጋገጥ አኳያ ትልቅ ፋይዳ ያለው መሆኑን ያየንበት ነው። በቀጣይም አጠናክረን እንቀጥላለን። በዚሁ መሰረት በሚቀጥሉት ወራትም የመሶብ አንድ ማዕከል አገልግሎት ማዕከላት እንዲስፋፉን አቅጣጫ የተቀመጠው እስከ ሰኔ 2018 ድረስ ወደ መቶ ለማድረስ ነው ታቅደው እየተሰራ ያለው። ስለዚህ በዛ መልኩ ክትትል የሚደረግ ይሆናል። ሌላው፣ ስለዚህ ችግር ያለባቸውም አካባቢዎች በዚህ መልኩ በአንድ በኩል የሰላም አማራጮችን በማስፋት በሌላ በኩል ደግሞ ከህዝብ ጋር በመሆን የህዝብ የዕለት ተዕለት ኑሮ እንዳይቃወስ ማህበራዊ እረፍት እንዳያጡ ከህዝብ ጋር በመሆን የህግ ማስከበር ስራውንም የማጠናከር ስራ ጎን ለጎን የሚሰራ ይሆናል። የኢኮኖሚ ጥራትን ለማረጋገጥ አካታችነትን እና የህዝቡን ኑሮ ለማሻሻል ከተሰሩ ስራዎች መካከል አንዱና ዋነኛው ምርትና ምርታማነትን ማሳደግ ነው። በተለይ ከግብርና አኳያ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 እድገቱ በዋናነት ሰፊውን ህዝብ ተጠቃሚ እያደረገ ፍትሀዊ ተጠቃሚነትን እያረጋገጠ የኑሮ ውድነትን ለማቃለል ከፍተኛ አስተዋጽኦ እያበረከተ መሆኑን ማየት ይቻላል። ከዚህ በተጨማሪም በእንስሳት ሀብት ልማትም በተሰራው ስራ እጅግ ከፍተኛ የሆኑ ውጤቶች ተመዝግቧል። በተለይም በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተጀመረው የልማት ትሩፋት የእንስሳት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 ስለዚህ በአጠቃላይ እድገቱ በቁጥር ብቻ የሚገለጽ ሳይሆን ጥራት ያለው የብዙሃኑን ተጠቃሚነት እያረጋገጠ ያለ እንደ ሀገር የጋራ ብልጽግና እንድናረጋግጥ እያስቻለን ያለ ነው። ይህንን በቀጣይ ማጠናክርን የምንቀጥል ይሆናል። ከኢኮኖሚ ጋር በተያያዘ ሌላው በስራ አስፈጻሚ ኮሚቴ አጽንኦት የተሰጠውና የታየው እንደ ሀገር የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑ ነው። እንደሚታወቀው ከዚህ ቀደም በኢኮኖሚያችን ግብርና የነበረው ድርሻ እጅግ ከፍተኛ ነው። ለሚመዘገበው እድገትም የሚያበረክተው አስተዋጽኦ ከፍተኛ ነበር። በጠቅላላ ሀገር ውስጥ ምርት ጂዲፒ ላይ ያለው ድርሻም እጅግ ከፍተኛ ነበር። ባለፉት አመታት እንደ ፓርቲ የኢኮኖሚ መዋቅራዊ ሽግግርን ማምጣት አለብን ብለን በሰራናቸው ስራዎች ውጤት ተመዝግቧል። በዚህም ከዝቅተኛ ምርታማነት ወደ ከፍተኛ ምርታማነት ማነት እና እሴት ወደሚጨምሩ ዘርፎች ኢኮኖሚው እየተሸጋገረ መሆኑን አይተናል። በዚህም ከግብርና ወደ ኢንዱስትሪ እና ወደ ዘመናዊ አገልግሎት ኢኮኖሚው እየተሸጋገረ ይገኛል። የ2017 አፈጻጸም መሰረት አድርገን እንኳን ስናይ ከአንድ አመት በፊት ኢንዱስትሪ በጂዲፒ ላይ የነበረው ድርሻ 29.1 በመቶ ሲሆን ይህንን በ2017 ወደ 30.2% ማሳደግ ተችሏል። የአገልግሎት ዘርፉም እንደዚሁ ዘመናዊ እንዲሆን ለማድረግ ነው ሰፊ ስራ የተሰራው። ኢንዱስትሪ፣ ግብርና፣ አገልግሎት ብቻ ሳይሆን በዘርፎች ውስጥም ሽግግር እየተረጋገጠ ነው ያለው። አንዱ በፓርቲያችን ታቅዶ ሲሰራ የቆየው በግብርና ውስጥም ከፍተኛ ቫሉ ያላቸው ምርቶች ላይ ትኩረት እናደርግ እንደ ሀገር ብልጽግናን ለማረጋገጥ የሚያግዙ ከፍተኛ ዋጋ ያላቸው ከፍተኛ ቫሉ ያላቸው ምርቶችን ምርትና ምርታማነት የሚያሳድጉ ስራዎችን መስራት አለብን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 በኢንዱስትሪ ውስጥም ስናይ ከዚህ ቀደም በኢንዱስትሪ ውስጥ ትልቅ ድርሻ ይዞ የነበረው ኮንስትራክሽን ነው። የማዕድን እና የአምራች ኢንዱስትሪ ወይም ማኑፋክቸሪንግ ኢንዱስትሪ ድርሻ እያደገ ነው የመጣው። የኤሌክትሪክ የውሃ ዩቲሊቲስ የምንላቸው ድርሻቸው እያደገ ነው የመጣው። አገልግሎቱም ወደ ዘመናዊነት እንዲሸጋገር ነው የተሰራው። ስለዚህ ዲጂታል አገልግሎቶች፣ ዲጂታል ፋይናንሱ፣ ሌሎች ዲጂታል ኢትዮጵያ አተገባበር ጋር የተያያዙ ስራዎችም ትልቅ ውጤት እያመጡ መሆናቸው ታይተዋል። ስለዚህ በአጠቃላይ ኢኮኖሚያችን ኢኮኖሚ መዋቅራዊ ሽግግር እየተረጋገጠበት መሆኑ፣ በዘርፎች መካከልም ሽግግር እየተረጋገጠ መሆኑ ነው የታየው። በሌላ በኩል የተገመገመው ከገቢ አንጻር ከፍተኛ እድገት እየተመዘገበ መሆኑ ነው። ገቢ በሀገር አቀፍ ደረጃ ከፌዴራል ጀምሮ እስከ ታች ድረስ በከፍተኛ ደረጃ አድጓል። በመጀመሪያው ሩብ አመት የ2018 በጀት ዓመት ማለት ነው፣ 480.92 ቢሊየን ብር ያህል ነው ከፌደራል ጀምሮ እስከ ክልሎች ድረስ ታክስ መሰብሰብ የተቻለው። ይሄ ከፍተኛ እድገት ነው። በአንድ ሩብ አመት የተሰበሰበው ከጥቂት አመታት በፊት በአንድ አመት ይሰበሰብ ከነበረው ይበልጣል። ይሄ በአጠቃላይ ኢኮኖሚያችን እያደገ መሆኑን የሚያሳይ ነው። በቀጣይም ተጠናክሮ ይቀጥላል። በተለይ ከፖቴንሻል አኳያ ካለን እምቅ አቅም አኳያ በቀጣይም የተጠናከረ ስራ መስራት ይጠይቃል። ሌላው ከኢኮኖሚ ጋር ተያይዞ የተገመገመው ኤክስፖርት እያደገ መሆኑን ለአብነትም በ2018 በጀት ዓመት የመጀመሪያ ሩብ ዓመት 25 ቢሊዮን ዶላር ያህል ከሸቀጥ ኤክስፖርት ተገኝተዋል። የሀዋላው የአገልግሎት ሌሎች ሲጨመሩ በጣም ከፍ ያለ ነው። የሸቀጥን እንኳን ብናይ ከጥቂት ዓመታት በፊት በአጠቃላይ ከኤክስፖርት እናገኝ የነበረውን ያህል መጠን ያለው አፈጻጸም ነው የተመዘገበው። ለዚህ እድገት በግብርና ላይ የመጣው ለውጥ፣ በኢንዱስትሪ ላይ የመጣው ለውጥ፣ እንደዚሁም በአገልግሎት ዘርፉ የመጣው ለውጥ ያመጣው ውጤት ነው ብሎ መውሰድ ይቻላል። ሌላው ትኩረት ተሰጥቶት የተገመገመው ከውጭ ይገባ የነበረውን ምርት በሀገር ውስጥ ከመተካት አኳያ፣ ተኪ ምርትን በስፋት ከማምረት አኳያ የነበረው አፈጻጸም ነው። በዚህም ላይ አመርቂ ውጤት መመዝገቡ ነው የተገመገመው። ለምሳሌ አምራች ኢንዱስትሪ እንኳን ስንወስድ በመጀመሪያው ሩብ አመት ከአንድ ቢሊዮን ዶላር በላይ ይወጣባቸው የነበሩ ምርቶችን በሀገር ውስጥ መተካት ተችሏል ማለት ነው። ስለዚህ የተኪ ምርት በከፍተኛ ደረጃ እያደገ መሆኑን ያሳያል። ይህን በቀጣይ ማጠናክረን የምንቀጥል ይሆናል። ሌላው ትኩረት የተሰጠው የኢነርጂ ሉአላዊነትን ለማረጋገጥ ሀይል የሚያመርቱ ግድቦችን የማጠናቀቅ ስራ ትኩረት ተሰጥቶ ሲሰራ ቆይቷል። በአጠቃላይ እንደ መንግስት በተሰጠው በሳል አመራር እንደዚሁም ህዝቡ የድርሻውን በመወጣቱ ሁላችንም የምንኮራበት የአንድነታችን ምልክት የሆነው የሁላችንም ኩራት የሆነው የታላቁ የኢትዮጵያ ሕዳሴ ግድብ ተጠናቆ ተመርቋል። ይሄ ትልቅ ስኬት ነው። ከዚህ በተጨማሪም ሀገራችን በጣም እያደገች ስለሆነ ከዚህ ከእድገታችን ጋር ተያይዞ የኃይል ፍላጎታችንም ከጊዜ ወደ ጊዜ እየጨመረ ስለሚሄድ ከዛ አኳያ የቀጣዩን ታሳቢ በማድረግ መዘጋጀት ያስፈልጋል ብለን ስለሰራን ተጨማሪ የኃይል ማመንጫ ፕሮጀክቶችንም ይፋ ወደ ማድረግ ነው የተገባው። ሁላችንም እንደምናስታውሰው ከጋዝ ኃይል ለማምረት ስራ ተጀምሯል። በአጠቃላይ ከዚህ የምናገኘው ኢነርጂ የህዳሴን ግማሽ ያህል ነው። ስለዚህ ይህም እንደ ትልቅ ስኬት የሚታይ ነው። ከዚህ በተጨማሪ የኮይሻ ኃይል ማመንጫ ፕሮጀክትም የሲቪል ወርኩ 70 ፐርሰንት አፈጻጸም ደረጃ ላይ ይገኛል። ከንፋስ ኃይል የማምረት ስራም እንደዚሁ ተጠናክሮ ቀጥሏል። ስለዚህ እንደ ሀገር በቀጣይነት የሚያስፈልገንን ኃይል በራሳችን ከማምረት ከዛም አልፈን ኤክስፖርት ለማድረግ ምቹ ሁኔታ እየተፈጠረ መሆኑ ነው የተገመገመው። ስለዚህ ይሄ በቀጣይም ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ሌላው ትኩረት የተሰጠው እንደ ፓርቲ ብልጽግና መሪ ፓርቲ ነው። የመሪ ፓርቲ ሚናውን ለመወጣት ያደረጋቸው ጥረቶች ውጤት እያመጡ መሆናቸውን አይተናል። በቀጣይም የሚጠበቁበትን ኃላፊነቶች በውጤታማነት ለመፈጸም ተቋማዊ አቅሙን በቀጣይነት ማረጋገጥ አለበት ብለን ነው የምናምነው። ከዚህ አኳያ ባለፉት ሶስት ወራት የብልጽግና ፓርቲን ተቋማዊ አቅም የሚያዳብሩ የሚያጠናክሩ ስራዎች እንደ ፓርቲ ጠንካራ ፓርቲ እንዲሆን እንደ መሪ ፓርቲ ደግሞ ለጠንካራ መንግስት እና ጠንካራ ሀገር መፈጠር ሚናውን በሚገባ መጫወት እንዲችል የተለያዩ የውስጥ ፓርቲ ስራዎች ተሰርቷል። ከእነዚህ መካከል በተለይ አመራሩና አባሉን ለተልእኮ ለማዘጋጀት ሰፋፊ ውይይቶች ተካሂዷል። አመራሩን ከላይ እስከታች አግኝቶ የማወያየት እና የተልእኮ ግልጸኝነት ፈጥሮ መሄድ ያስፈልጋል። እንደዚሁም አባሉም ሚናውም በግንባር ቀደምትነት እንዲወጣ የሚያስችሉት ውይይቶች፣ ኦሪንቴሽኖች ሊኖሩ ይገባል በሚል ሰፊ ስራ ነው የተሰራው በውይይቶቹ የፓርቲው ሀሳቦች እንዲዳብሩ ምቹ ሁኔታ ተፈጥሯል። በተጨማሪም አመራሩ አባሉ እውቀት እንዲገበያይ እንደዚሁም ክህሎቱን እንዲያሳድግ የአመራር ጥበቡን እንዲያሳድግ ልምዱን እንዲያዳብር ምቹ ሁኔታ የፈጠሩ ውይይቶች በቀጣይነት ተካሂደዋል። በዚህ ሂደት ከላይ እስከታች ያለውን አመራርና አባል ለማሳተፍ በተሰራው ስራ ስኬታማ ስራ መሰራቱን አይተናል። ማወያየት ማብቃት ብቻ ሳይሆን እያንዳንዱ አመራርና አባል ባለው ተልዕኮ፣ ባለው ኃላፊነት ደግሞ የመገምገምና የመመዘን ስራ እንዲሰራ ነው አቅጣጫ ተቀምጦ የነበረው። በዛ መሰረት ፓርቲውን አመራርና አባላት በየደረጃ የመገምገም እና የመመዘን ስራ ተሰርቷል። ምዘናውን ተከትሎ እውቅና ሊሰጣቸው የሚገቡ ምስጋና ሊቀርብላቸው የሚገቡ የተመሰገኑበት እውቅና ያገኙበት፣ እንደዚሁም በስነ ምግባራቸውና በተግባር አፈጻጸም ደከም ያሉትን ደግሞ ተገቢውን ማስተካከያ እርምጃ ሲወሰድ ቆይቷል። በተለይ የርምት እርምጃዎችን ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲስፕሊን እርምጃ ተወስዷል። ይሄ ከሀላፊነት ከማንሳት እንደዚሁም ከደረጃ ዝቅ ከማድረግ እስከ ሽግሽግ ድረስ የሚደርስ ነው። ስለዚህ ፓርቲያችን ለሕዝብ ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣና እቅዱን እንዲያሳካ በዚህም የህዝብ ተጠቃሚነት እንዲረጋገጥ የህዝብ ኑሮ እንዲሻሻል ስርዓት እንዲገነባ ማድረግ ይኖርብናል። ከዚህ አንጻር በየጊዜው ግምገማዎችን፣ ምዘናዎችን በማካሄድ መበረታታት ያለበትና ተገቢውን እርምት እርምጃ ሊወሰድበት የሚገባውን ለይቶ የሚሄድ ስራ መጠናከር አለበት። ከዚህ አንጻር የተለያዩ እርምጃዎች መወሰዳቸውን ለማንሳት ነው። በቀጣይም ይሄ ተጠናክሮ ይቀጥላል። በተመደበበት ቦታ በተሰጠው ኃላፊነት ህዝቡም በቅንነት በታማኝነት ማያገለግል የስነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት ውስጥ የተዘፈቀ የተሰጠውን ተግባር በውጤታማነት የማይፈጽም ተገልጋይን አክብሮ ህዝቡን አክብሮ በፓርቲው መርሆችና እሴቶች እየተመራ የህዝቡን ፍትሐዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል። ይሄ በቀጣይም ተጠናክሮ ይቀጥላል። በቀጣይም ፓርቲያችን ቀሪ የበጀት አመቱን ስራዎች በስኬት ለማጠናቀቅ የክትትልና ድጋፍ ስርዓቱ እንዲጠናከር ነው አቅጣጫ የተቀመጠው። እቅዳችንን በውጤታማነት ለመፈጸም ተዘጋጅተናል። ከዚህ በተጨማሪ ፓርቲያችን አካታች ሀገራዊ ምክክሩ እንዲሳካ ሚናውን የሚወጣ መሆኑ በስራ አስፈጻሚ ኮሚቴው አጽንኦት ተሰጥቶታል። በተጨማሪም ቀጣዩ ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊ፣ ነፃ ሆኖ በህዝብ ዘንድ ታማኝነት ያለው ሆኖ እንዲጠናቀቅ እንዲካሄድ ፓርቲያችን የድርሻውን ለመወጣት ያለውን ቁርጠኝነት በስራ አስፈጻሚ ስብሰባ አረጋግጧል። ከዚህ በተጨማሪ የኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከህዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸውን ጥረቶች አጠናክሮ የሚቀጥል እንደሆነ እና ለዚህም ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚ ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። ስለዚህ በአጠቃላይ በቀጣይ ጊዜ ያሉ ድብርብ ኃላፊነቶችን ለመወጣት ፓርቲያችን ዝግጁ ነው። ሌሎች ባለድርሻ አካላትና መላው ህዝብም ሀገራችንን የሚመጥናት ቦታ ላይ ለማስቀመጥ ለሰነቅነው ራዕይ እውን መሆን የህዝቡን ተጠቃሚነት የሚያረጋግጡ ኑሮን የሚያሻሽሉ ስርዓት የሚገነቡ የኢትዮጵያን የተሟላ ሉዓላዊነት የሚያረጋግጡ እቅዶችን ለማሳካት በምናደርገው ጥረት ከጎናችን እንዲሆን በዚሁ አጋጣሚ ጥሬን አቀርባለሁ። በጣም አመሰግናል።